ውዷ ሲጀመር እኛንን እንጂ ከፍ ያደረግናቸው እኮ እውቀት የላቸውም። ከፍ የሚያስብል እውቀት ኑሯቸው አይደለም። ግን ሲሳደቡ አንዳንዱ አንጀቱ ስለሚርስ፣ አንዳንዱ ደግሞ በቃ የተሳደበ ሁሉ ፌመስ ስለሚመስለው አንስተን እላይ ሰቀልናቸው። ይሄው እየመጡ እኛ ላይ ይጸዳዱብናል። ውዷ አየሽ፣ ወጣቱን መደገፍትተን ፍቅር የሚያስተምረውን መደገፍትተን እነዚህ የጃጁ አሮጊቶች እ ሽንት ቤት ገብተው እንኳን በስርዓት ታጥበው የማይወጡ የጃጁ አሮጊቶች፣ ሲሄዱ የሚንገዳገዱ አሮጊቶች። ቦታ አንለቅም፣ እድሜ ልካችን እኛ ብቻ ስጦታ ይሰጠን፣ እኛ ብቻ አንደመጥ፣ እኛ ብቻ አንዋብ፣ እኛ ብቻ አንሞሸር። የለም እኮ ኤክስፓየርድ መሆኗን ሳታውቅ እኮ ሚዲያ ላይ እንትናዬ እያለች እኮ የምትጃጃል እኮ ናት። የሰባ ዓመት አሮጊት ማለት ነው። ይሄ ድባት አለው። እኛ ምንል ባስማ ሀዩዬ አንድ ነገር ድንገርሽ ሀዩ ሀዩዬ ምን እንደሆነ ታውቂያለሽ? ማሪ አንድ ሰው ወረደ ብለሽ ከዛ ሰው ጋር አትወረጅ። አንቺ አንቺ እንደዛ ስላሉሽ በንግግር የሚያምን ሰው በመነጋገር ነገርኩሽ እኮ። በእምነት ደረጃ ስለ እምነት ተወርቷል። በእምነትም ከሆነ የሰው ልጅ ይሳሳታል። በቀኛ ሰዎች እንሳሳታለን፣ ግን ከስህተቴ ደግሞ የሚያረመኝ እህት፣ ወንድም፣ ጓደኛ ሊኖረኝ ይገባል እንጂ ወጥቶ በአደባባይ አንተ እኮ እንደዚህ ናት መጀመሪያ ይሄ ይደረግልህ ተብሎ ግን አሁን ቲክቶክ ከመጣ ጊዜ ጀምሮ የሆነ ሰው የሆነ ነገር ያድርግ በቀጥታ እርምጃ ነው እርምጃቸው ምንድን ነው ፎቶ መዘቅዘቅ ዛሬ እኔ ፎቶ ቢዘቀዘቅ እኔ እኮ ካለኝ ነገር ላይ አምስት ሳንቲም የሚቀንስብኝ ነገር የለም ካለኝ ነገር ላይ ምንም የሚወሰድ ነገር የለም ግን እንደ ሰው ነይ እዚህ ጋር ይሄ ይሄ የተናገርሹ ነገር ልክ አይደለም ለምን ይሄንን አልሽ ተብሎ የሰው ልጅ ይጠየቃል እንጂ በዚህ ልክ በአደባባይ መነጋገር ርዕስም መሆን ያኔ አይገባም ለምን ራሱ ቦታ ተሰጡት ርዕስ እንደሆኑ ራሱ እኔ አልገባኝም ቅናት ውዷ ቅናት ቬሎና ሱፍ የለበሰ ወንድ ሲያዩ ያንገሸግሻቸዋል ያው ጊዜያቸው ስላለፈባቸው ማለት ነው ወይኔ ሁለተኛ የመዳም ቅመም ሆኖ ግን የመዳም ቅመሞችን መሳደብ ግን አይከብድም የመዳም ቀመም ሆነ የመዳም ቀመም ሰተሰደብ ግን አይሸክም። እና አሁንም ልጆቹ ጉዞ ጀምሯል። መንገራቸው እናንተ ስለተሰደባችሁ እናንተ ስለንቆሻችሁ ምንም የሚታያቸው ነገር እነሱ ሲጀመር የእናንተ ንግግርም ሆነ የሚያዳምጡበት ሰዓት የላቸውም። አስረግጨ ሲኖ ምን ነግራችሁ ማለት ነው፣ ነገር የሚያዩበት ቦታ የላቸውም እነሱ እነሱ አንድ መንገድ ጀምሯል። ያን መንገድ ነው መጨረስ የሚፈልጉት ገብቷል። ለመልሳቸው ደግሞ አሁን ዱባይ ደግሞ ለሰርጋቸው እንደዚህ ብሎ ተቃጥላችኋል። እንግዲህ ለመልሳቸው ደግሞ ኒውዮርክ ላይ ይሰርጋሉ። ያኔ ምን ትሆናላችሁ? ለካ አሁንም አጀንዳ አርጋችሁ ታመጡታላችሁ ኒውዮርክ ሰረጉ ነው ብትሉ